ማሻላ ማሻአላ ብስሚላ ማሻአላ አዩ ጉል ሱቅ ከፈተች። ጸዳ ያለ ሱቅ። እሳ ሱቅ ገብታችሁ የምታጡ ነገር የለም። ሴቶች፣ በተለይ ሴቶችን በተመለከተ በጣም ጸዳ ጸዳ ያለ ኮስሞቲክሶችን፣ ድሪያዎችን፣ ሺቲ፣ የተለያዩ ነገሮችን አስገብታለች። በጣም ደስ ይላል። ከመድኃኒት ደግሞ ቀሲል አለ ሞሪንጋ አለ። ደስ የሚል ነገር ነው የምታየው በሱቃ ውስጥ ራሱ እኔ እንጃ በጣም ደስ ብሎኛል። አዩ ጉል እንኳን ደስ አለሽ። ከማዳም ኩሽና ወጥተው የራስን የግለን ሱቅ መክፈት ማለት ትልቅ ለውጥ ነው። ወላሂ ማሻአላህ ተባረከላ። እስኪ የሰው ደስታ የሚያስደሰታቸው ይሄ ቪዲዮ ሼር አርጉና፣ ለማዳም ቅመሞች እንድደርስ አድርጎልኝ። ምክንያቱም ብዙ ሞራል ያጡ ገንዘብ እያላቸው እንዴት መስራት ያላወቁ ምንም ማድረግ ግራ የገባቸው ምንም ደግሞ ሳይኖራቸው ተስፋ ቆርጦ ላሉት ሞራል ይሆናል ማለት ነው ይሄ ቪዲዮ። እኔ እንጃ በጣም ደስ ብሎኛል ለአዩ ጉል። እንደ አዩ ጉልም ብዙዎች ታታሪ ሴቶች ከማዳም ኩሽና እየወጡ ብዙ የግላቸውን ሱቅ እየከፈቱ ይታያሉ። በጣም ደስ ይላል። በዚህ አጋጣሚ እንግዲህ ማሜም ወንድማችን ማሜ ይኸው መጥቶ ያበረታታት ይገኛል። በጣም ደስ ይላል። የሰው ለውጥ እንግዲህ የሚያስደስታችሁ ቅልብ ያላችሁ ውድ ኢትዮጵያውያን፣ ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጎልኝ። ሁሉም እንግዲህ በቀልድ በጨዋታ የምታቋት አዩ ጉል ይህን የመሰለ ያማረ ሾፒንግ ከፍታለች። እንደምታዩት በዚህ ውስጥ ሂጃቦች እዚጋ ያሉት ቅባቶች፣ ክሬሞች እንደዚሁም ቀሲሎች የተለያዩ አባያና ጀልባቦች እንደዚሁም ደግሞ ድሪያዎች በዚህ በአዩ ጉል በከፈተችው ውስጥ ምንም ነገር የምታጡት ነገር የለም። ከእናንተ የሚጠበቀው ታሎ ብቻ ነው እሺ። ማሚ ወንድሜ እዚህ ድረስ መጥተህ ስላበረታታይ በጣም ነው ማመሰግ ነው። በዛ ላይ ደግሞ ማዘዝ የምትፈልጉ የዋትሳፕ ቁጥር 0568 1486 መሪ ሀቂቃ ንገባራ አልሐምዱሊላህ ማለት በቃ ባልደበኩን ላይ ነው ያለ ምትን ያሉት፣ እንዲሁም ደግሞ በዚህ ስራ ላይ ሰፖርት ያደረገኝ በጣም በጣም ስሙ መጥራት ማፈልገው ወንድም ያለ አላይ ስጥል እንሻአላ ሁለተውን ከፋ ያለ ያድርገኝ። በመቀጠል ደግሞ አይዞች አብሽሪ ጠንክሪ ነን እያሉ ለሚያበረታቱኝ ወንድም ምህቶቼ ምስጋና ይሄን አቀርባለሁ። በጣም ነው የማመሰግነው። አዎ ወጣጆ ውድና የተከበራችሁ እንግዲህ አብዲ ወሎ በስደት አለም ላይ ያለ የማዳም ቅመም ብለው ለማዳም ቅመሞች ስም ያወጣላቸው አብዲ ወሎ ይባላል። አሁን አገር ገብቶ የአገር ኑሮ እያጣጣመ ይገኛል። ነገር ግን የሆነ ትልቅ ችግር ገጥሞታል። ችግሩ ደግሞ አይፎን ፊፍቲን ፕሮማክስ ለመግዛት ብለው እንግዲህ ብዙ ታግሎ ብዙ ከተጨነቀ በኋላ በመቶ ስልሳ ሺህ ብር ይገዛል። ከገዛ በኋላ ግን ስልኩ ውሃ ስነካው ራሱ ያኔ መቋቋም አይችልም ማለት ነው። ለማለት የፈለግኩት ኦሪጂናል አይደለም፣ ኮፒ አይፎን ፕሮ ማክስ ነው። አሁን ያለበት ችግር እንግዲህ በጣም አሳሳቢ ነው። አባቱ ታሞ፣ አባቱን ለማሳከም ብለው ነው እንግዲህ ይሄን ስልክ ለመሸጥ የሞባይል ቤት መልሶ ሲወስድ፣ ገዢዎቹ ይሄ ኦሪጂናል ስልክ አይደለም አይፎን ፕሮማክስ ኮፒው ነው። ተበልተል ተታለል ብለው ይነግሩታል። በጣም ደነገጠ አዘነ። እንዴት የምታውቀው ሰው ኦርጂናል ነው ብለው በዚህ ሁሉ ገንዘብ ልሸጥልኝ ይቻለ ብሎ በጣም በምስሉ ላይ እንደምታዩት እንግዲህ በጣም አዝነዋል፣ ተክዘዋል። በጣም ያሳዝናል። ለማንኛውም ሌሎች ሰዎች በተለይ ከውጭ ስትገቡ እንዲህ አይነት ነገር ሊያጋጥማችሁ ይችላል። ጥንቃቄ እንድታደርጉም ለማሳሰብ አክል ነው። በመቀጠል እንግዲህ አብዲ ወሎ የማዳም ቅመሞች ብሎ ስም ያወጣለን። ጀግናው አብዲ ወሎ ይሄ ሰው የሸጠለትን ሰው ስለሚያውቅ ወደ ሱቁ ተመልሽ እንጂ አናግረዋለው ይሄ ፎርጂድ እንደሆነ አውቆ ብሬን የሚመልስልኝ ከሆነ እሰየ፣ የማይመልስልኝ ከሆነ ግን በማህበራዊ ሚዲያ መለሼ አጋልጠዋለው ብለዋል። እንግዲህ መንገዱን ጨርቅ ያድርግልህ እልሃለው አብዲ ወለው፣ እንድሳካለ ተስፋ አደርጋለው። ካልተሳካ እንግዲህ እንዲህ የሚያጨበረብሩት ትልቅ ሱቅ ይዞ የሞባይል ቤት ከፍቶ እንዲህ አይነት የሚያጨበረብሩ የግድ ለህብረተሰቡ ጥንቃቄ ሲባል መጋለጥ ይኖርባቸዋል እላለሁ። እኔ በበኩሌ አብዲ እንግዲህ አባትንም አላሽርል፣ አንተንም ደግሞ ያጋጠመኝ ብዙ ታግለ ተጨንቀኖ ገዘው ያልከው አይፎን ፕሮማክስ እንዲሁ ነው። በመገኘቱ በጣም አዝነናል። እንሻላ አላይ ይተካል። በትልቅ ነገር አላ ይተካል። አባትንም አላ ያሽርል። ሌሎቹም ደግሞ ጥንቃቄ እንድታደርጉ በዚሁ አጋጣሚ ለማሳሰብ እወዳለሁ እላለሁ። ውድ ሰዎች፣ አሁን ደግሞ ወደ ሌላው አስደሳች ዜና ልውሰዳቸው። ከሀሮማያ ዩኒቨርሲቲ የተሰማ ደስ የሚል ዜና ነው። ዜናው እንግዲህ ከግራዋ ሁለተኛ ደረጃ ትምህርት ቤት ለመፈተን ወደ ዩኒቨርሲቲው ታቀናለች። ስሟ ሙስተሪያ ሙሳ ትባላለች። እና እዛ ከደረሰች በኋላ ምጥ ይዛታል። ወደ ሆስፒታል ሜዳ አርብ ምሽት ላይ የሴት ልጅ እናት ሆናለች ማለት ነው። ማሻአላህ ተባረከላት። የተወለደችውንም አላህ ያሳድግላት እያልኩኝ ግን ሙስተሪያ ከዩኒቨርሲቲው እንግዲህ ከዩኒቨርሲቲው ሰባት ሺህ ተማሪዎች ውስጥ እሷ አንዷ ናት። ለየት ያደርጋታል በዚህ ሁኔታ ውስጥ ሆናም ደግሞ ይህ ፈተናዋን ዛሬ እየወሰደች ትገኛለች ማለት ነው። ሴቶች ጀግናነን፣ ብርቱ ስንሆን የምንገጥመንን ፈተና ስንጋፈጥ መቼም ቢሆን ወደ ኋላ እንደማንመለስ ብዙ ችግሮች ቢገጥሙንም ለዓላማችን ትጉ እንደሆንን ምሳሌ የምትሆን ሴት ናት። ማሻአላህ ብያታለሁ። ውጤቱም እንግዲህ ምርጡ ነው መቶልሽ ከዚህ ፈተና ሁለት ፈተና ነው የገጠማት። አንድ የሴትነት ኃላፊነት ዋን እየተወጣች በመቀጠል በትምህርቷ ደግሞ የቀረበላትን ፈተና እየተጋፈጠች ነው የምትገኘው። እህታችን በዱዋቸውም አትርሷት። ጥሩ ውጤት መቶላት፣ እሳም ዩኒቨርሲቲ ገብታ ጥሩ ደረጃ ላይ ደርሳ የምንሰማ የምናይ አላ አድርገን። ልጇንም የተወለደችዋ ልጇንም አላህ ያሳድግላት እንደናቷ ጀግና ብርቱ አላህ ያድርጋት፣ በቀጥተኛው መንገድ አላህ ያሳድጋት። እያልኩኝ ቪዲዮን እንደወደዳችሁ ከመጀመሪያው እስከ መጨረሻ ከተከታተላችሁ ቪዲዮን ተወዶታላችሁ ብዬ አስባለሁ። ከወደዳችሁት ደግሞ ላይክ ሼር በማድረግ አበረታቱኝ። ሰብስክራይብ ደግሞ ማድረግ እንዳይረሱ። ሌላ ምርጥ አሪፍ ቪዲዮ ወቅታዊ በሆኑ ጉዳዮች ተመልሼ እስክመጣ እስክ መጣላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩ የእናትና የልጅ ዩቱብ ነው። ባይ ባይ። ሰላም አለይኩም።